አሰላም አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሁሉ መልካም ነው፣ ሁሉ ሰላም ነው። እንዴት ናችሁ? በጣም ተናፍቃችኋል የሀገሬ ልጆች፣ በሀገርም በውጭም ያላችሁት ማለት ነው። ትንሽ ጉንፋን አለቀቀኝ ያው ማለት ነው እና ለ ዛሬ ምን ልላችሁ ነው የመጣችሁት? በጣም ብዙዎቻችን ምን አለ መሰላችሁ፣ አገር ገብተን ምን ልንሰራ ነው በአሁን ሰዓት በነገራችን ላይ ማለት ነው። ማለት አንድ ሰው ሰርቶ ብቻ ማለት የማድር የሚችል አይመስለኝም። ያኔ ከባድ ነው እና ብዙዎቻችን ጥያቄ ምንድነው አገር ገብቼ ምን ይዤ ልግባ ምን ያክል ገንዘብስ ይበቃኛል? ምን ያክል ዕቃስ ሲቀበቃኛል? ምን ያክል ዕቃ ይዤ ልግባ? ምንም ምን አይነት ዕቃ ይዤ ነው መግባት ያለብኝ? በቃ ብቻ ብዙ ይደናገረናል። በተለይ በተለይ ሂደን ካላወቅን፣ ወደ ሀገር ሂደን ካላወቅ ካልተመላለስ ነው ማለት ነው፣ ለመጨረሻ ወይ ለመጨረሻ ጊዜ ሊሆን የምንሄደው ወይም ደግሞ ቤተሰብ ለማየት ይሆናል የምንሄደው እና ምን አለ መሰላችሁ እሱ ነገር ያኔ ከራሴ ልምድ ከራሴ በራሴ ልምድ ያገኘሁትን ነገር ነው ማካፈላችሁ። እና አንዳንድ ጊዜ ጥሩ ነገር ማካፈል ጥሩ ነው እና ከራሴ ኮርስ የወሰድኩት ነገር ማለት እኔ እየጠቀመኝ የተማርኩበትን ነገር ያው ትንሽ ላካፍላችሁ ብዬ ነው ማለት ነው እና ውዶቼ፣ በዚህ አጋጣሚ ደግሞ ሰብስክራይብ እያረጋችሁ በኮሜንት እያበረታታችሁ እንድትቀላቀሉኝ በአክምሮ ጠርቻችኋለን። ያው ምን ማለት እንዳለብኝ ባላውቅም፣ ያኔ ግን አበረታቱ ባካችሁ፣ ሰብስክራይብ አድርጉ። ያው ሰብስክራይብ የሚባል ነገር የለም ያኔ ግብቻ ለኸይር ነው እኔ እመልሳለሁ ማለት ነው። ሰብስክራይብ አርጉኝ ያኔ እመልሳለሁ አበረታቶኝ ምንም ቢሆን ምንም ቢሆን የሀገራችን ልጅ ነኝ ማለት ነው። የኢትዮጵያ ልጅ በመሆኔ ብቻ ማለት ነው። ያኔ እህታችሁ ነኝ ማለት ነው። እና ውዶችዬ የኔ ውዶች፣ የኔ እንቁዎች፣ በተለይ የመዳም ቅመም፣ እኛ የመዳም ቅመሞች ማለት ነው ጀግናነን። በነገራችሁ ላይ እና ውዶችዬ ኦኬ ሰርቺ ምን አለ መሰላችሁ፣ አገር ስንገባ ብዙ ጊዜ ቃልና ባና በዛ ብዬ አስባለሁ። እኔ በጣም ብዙ ካርቶንም ካርጓል ማለት ነው። በጣም ብዙ ካርቶን ምንድነው በቃ ልብስ ልብስ ምንም ለቤተሰብ የምትይዙት ነገር ትንሽ ትንሽ ይበቃል። ያኔ ከዛ ስንሄድ ያ አይን አይን ስለሚያዩ ማለት ነው። ከዛ ውጭ የእውነት ነው የምላችሁ ምን አለ መሰላችሁ፣ የሚያዝ ልብስ አለ። ኖርማል ልብስ ሳይሆን የምንለብሰው ብዙ አንዳንድ ልብሶች፣ የራሳችን ልብስ በተለይ በተለይ የራሳችን ልብስ ያኔ ከዚህ ብንይዝ ዋና ዋና ነገር ኮተት ነገር ሳይሆን ዝም ብሎ ይሄ እንትን የተጀላለጠ ምናምን ነገር ሳይሆን ያኔ ቆንጆ ሀሪፍ ሀሪፍ ነው የምንለውን ልብስ እንይዛለን። የራሳችንን ጥቅጥቅ አርገን እዛ እንዳንገዛ ማለት ነው። ከዛ ውጭ ከዛ ውጭ ማለት ነው ያልጋ ልብስ ያልጋ ልብስ እዛ አለ ኢትዮጵያ። ማለት ግን የዚህን አያክልም፣ የሆነች የዚህን አያክልም። ማለት ማለቴ ስላየሁት ነው። እኔ ኮምፎርት የአገር ልብሶች ምናምን እንደዚህ ከዚህ ብንይዝ ቀለል ቀለል ያለ ነገር ብዙም ሳይካበድ ጥሩ ነው ብዬ አስባለሁ። ብዙ ጊዜ ደግሞ እንትን አለ መጋረጃ መጋረጃ የዚህ ሀገር መጋረጃ አጫጭር ነው። የሚገርማችሁ ነገር ብዙ ጊዜ ብዙ ጊዜ በቃ አጫጭር ነው ወይ በትዕዛዝ ምናምን እንደዚህ ካላሰራችሁ ገዝታችሁ ከሆነ አጫጭር ነው ወይ እንትን ልብሱን ገዝታችሁ እዚሁ ከተሰራ ኦኬ። ምክንያቱም ያኔ ጨርቁ ጠንካራ ይሆናል ጨርቁ ጠንካራ ነው የዚህ ማለት ነው እራሳችሁ ካላሰፋችሁት ሰፊታ ጋ ምናምን እንደዚህ ያ ደግሞ ብዙ ጊዜ ኮንትራት ምናምን ስኮ ነው አይመቻችሁም ገብቶች ገብቶችኋላ የሚወጣ ሰው ወጣ ወጣ የሚል ሰው አዎ ኦኬ እና እሱ እሱ ነገር ጥሩ ነው ብዬ አስባለሁ እና አንዳንድ ቀለል ቀለል ያሉ ማሽኖች መያዝ ይሄ ቴሌቪዥን ምናምን ምንም አያስፈልግም ቴሌቪዥን እዚ ምክንያቱም አንድ ቴሌቪዥን ያዛችሁ ማለት ቀረጡ በጣም ከባድ ነው። ገዝታችሁ ከዛ ቀረጡ ከዛ ጉምሩክ ላይ አያሳልፋችሁም። ገብታችሁ አይ ከገዛችሁ በላይ ትከፍላላችሁ። ስለዚህ ከገዛችሁ በላይ ደግሞ ሲሏችሁ እናንተ ጥላችሁ ሄዳችሁ። ስለዚህ ኪሳራ ማለት ነው እና እዛው ትገዛላችሁ። ሌላውን እቃ ማለት ነው ይሄ ሳህን፣ ኮተት ምናምን እዛው ሞቶ አነስ ነው። ማሽኖች ነገር ግን ከዚህ ብትይዙ ሀሪፍ ነው። ይያቃሉ ብዬ አስባለሁ። በልብሳችሁ በሻንጣ ውስጥ ደግሞ አንዳንድ እቃዎች የቤት እቃ አላ እንደዚህ አሁን ሲኒዎች ምናምን የማይከብዱ ነገሮች አብራችሁ ጠቅለላ አርጋችሁ ምናምን ትይዟችሁ አላችሁ። እና ትንሽ ትንንሽ መፍጫዎች ምናምን የእንትናሉ የሾፕ ትንንሾች አሉ ምናምን እነሱን ልብሳችሁ ጋር አብራችሁ ብዙ ሳይካበድ እነሱን ጠቅለላ አርጋችሁ ምናምን ብዙ አይካበድም። በዛ ላይ ወጪም የለባችሁ ማለት ነው። እሱን ነገር ትንንሽ ነገሮች አብራችሁ ልብሳችሁ ጋር እየጠቀለላችሁ መያዝ ከዛውት ውስጥ ሌላው ነገር ኢትዮጵያ ሞልቷል ማለት ነው፣ ምንም አያሰልጋቸው እና ወደ ውጭ እና ደግሞ ምን አለን ስራችሁ። አገር ገብተንስ አገር ገብተን አሁን እኔ አሁን ምን ይዤ ልግባ? ምን ይዤ ልግባ? ምን ል ብዙዎቻችን ምን ይዤ ልግባ ነው የምሄደው በቃ ገንዘብ አንዱ በቃ አንዱ አንድ ሚሊዮን ካልያዛችሁ ስራ መስራት አትችሉም። አንዱ ስምንት መቶ ሺ አንዱ ዘጠኝ መቶ ሺ ሁለት ሚሊዮን ብቻ የተለያየ ነገር ያቀርብላችኋል። ሳ ላ ሀቢብቲ እንደ አቅምሽ እንደ አቅምሽ በተለይ በተለይ ቤት ካለሽ የእውነት ቀላል ነው። በተለይ ቤት ካላችሁ ቀላል ነው። በቃ የሆነ ግቢ በቃ ብቻ የምንበላችሁ ግቢ ነገር ካላችሁ በራሱ በቂ። ኦኬ ትልልቅ ብር አሁን እንደዚህ ሱቅ ነገር ሱቅ ስላችሁ የሰፈር ሱቅ አይደለም። የሰፈር ሱቆች ላይ ትንሽ ብር ይበቃል። ሶስት መቶ ሺ ምንም ይበቃል፣ ቀላል ነው። ሁለት መቶ ሺ ብር ልትነሱ ስላላችሁ ቀላል ናቸው እነዚህ። ግን ሱቅ የሰፈር ሱቅ ላይ ያኔ ሌላ ስራ ምናምን ወይም ደግሞ ሀሪፍ ነገር ካላችሁ ነው እንጂ የሰፈር ሱቅ ላይ ያክል አይሄድም፣ ገበያ ማለት ነው። ተባራሪ ናቸው። የሰፈር ሱቅ ብዙም አይደለም። ግን ወጣላችሁ ከተማ ላይ ምናምን ከሆነ ከተማ መካከል ላይ ከሆነ እንደዚህ መናኸሪያ ጠገብ ምናምን ሰዎች የሚበዙበት ቦታ ከሆነ፣ በቃ አላ እቃችሁ ሀሪፍ ነገር አማራጭ መሆን አለበት። ከአንዱ አንዱም አማራጭ መሆን አለበት። ከፍ ያለ ነገር በቃ አላ ማለት አለበት። ያ ነገር ያ እስከ ስምንትም እስከ ሊወስድ ይችላል ማለት ነው። እንደዛ ነው እና ወንዶችዬ በትንሹ በ50 ሺህ በ100 ሺህ፣ ደግሞ ለቤታችሁ ሆናችሁ መስራት ስራ ወጥቷል። ምን ልስራ ምን ላድርግ፣ ቤት ሊውል ነው ወይ ምን ልብሱ እና ወንዶችዬ እና ወንዶችዬ ኔ ውዶች እና የኔ እንቁዎች ምላድርግ ምለያዝ ምን በቃላ ብዙ የምንደናገራለንና፣ አትደናገሩ። የሁለት ነው ማለትችሁ አትደናገሩ። ቤታችሁ ናችሁ፣ ታረባላችሁ። ፍየል በግ ትገዙና ወይ እርባት ወይ እርባታ እናቶች ትገዙናችሁ እሱ እንዲያማራጫችሁ ነው። ወይንም ደግሞ ወንዶች ወይንም ደግሞ ወንዶች ወንዶች ትገዙና ይሆናላ ሰውነታቸው ወረድ ወረድ ያለ እንደዛ ስላችሁ ደግሞ የተጎዱ ሳይሆን ይሄ ሰውነታቸው ሞልቶ የሆነ ነገር ለኔ አተርፈኛል የምትሉት የሆነ ነገር ምግብ እንትን ትወላችኋላችሁ። በቤታችሁ ሰፊ ግቢ ያለው ሰው ምንም ምንም ምንም ሌላ ስራ መስራት አያስፈልገው። ግቢያችሁ ላይ መቀራታችሁን መለወጥ ይችላላችሁ። አረብ ሀገር ሰርታችሁ ሀምሳ ሺ ስልሳ ሺ ሰባ ሺ ልታገኙ ትችላላችሁ። ኦኬ፣ ግን የእውነት ነው ምላችሁ ሀገራችሁም ላይ እቤታችሁ ቁጭ ብላችሁ ይሄንን ስራ ከሰራችሁ ወይ ወይ ካንሳ ሺህ ያላነሰ ብር ታስገባላችሁ። ይሄ ነው ነውላችሁ። ምናልባት አሁን እርባታውን ልትሉ በአንድ ሊሆን ይችላል፣ ግን በወር በወር ላይ ይሆን ይችላል። ምክንያቱም እርባታው ያኔ ትንሽ ይቆያል፣ ግን በአንድ ጊዜ አሪፍ ጠቀም ያለ ገንዘብ ተገናኝ ይችላል። ምክንያቱም ትልልቅ እናቶች ከሆነ ይወልዳሉ በስድስት ወር በሰባት ወር ውስጥ ልጆቻቸውን ለራሱ እየሸጣችሁ እናቶች እንደተቀመጣችሁ ልጆቹ እየሸጣችሁ ከሆነ ልጆቹን አሁን አስር ፍየል ቢሆን አስር ፍየሎች ድንገሮችን ብትሸጡ ምን ያክል ነው በአምስት ወር በስድስት ወር እስኪ ያስቡ እና ማለት ነው። ዶሮ ዶሮ ሀያ ምናምን ብር ገብቶ እንቁላል አሁን ገዝቶ መብላት ይከብዳል። ግን ሰው ደግሞ ካለ እንቁላል አይሆንም። ምክንያቱም ብዙ ልጅ ትምህርት ቤት ይልካል ያለ እንቁላል የእውነት በቃ ማንኛውም ሰው እንቁላል ይገዛል። በቃ ማንኛውም እናት የገበያ ቀን ሲሆን የእውነት ገበያ ላከር ትችላለች። መንገድ ለመንገድ ነው የምጠብቀው። እና እናንተ እኮ ዶሮ አረባችሁ ማለት ቁጭ ብላችሁ አትሸጡም። ማስረከብ ነው በቃ ታስረክባላችሁ። ሁኔታችሁ ዘጭ ነው በቃ ለእነሱ የሚያስፈልጋቸው። እና ዶሮ ስታረቡ ክትባት አለ፣ የሚከተቡት ክትባት አለ ዶሮ ስታረቡ የአንድ ቀን ጫጩት ልትረከቡ ትችላላችሁ። የአርባ አምስት ቀን የአርባ አምስት ቀን አሁን የአርባ አምስት ቀኖቹ አሁን ከፍ ያሉናቸው ናቸው። ትንሽ ታበላላችሁ አላችሁ ከፍ ይላሉ። የስጋ የስጋ ይሆናሉ። ግማሹ የስጋ ግማሹ ለእርባታ ከፈለጋችሁ በብዛት አሁን ሁለት ቢያንስ ሰፊ ግቢ ያለው ሰው ሁለት መቶ ዶሮ ቢያረባ ሁለት መቶ ዶሮ ማለት ነው ሁለት መቶ ዶሮ ቢያረባ የእውነት ለውጡ ይሄን ያክል አይደለም በ200 በ25 ብር ዶሮ አይቼው እና እኔ በነገራችን ላይ ማለቴ እኔ ቤት አሁን በአሁን ሰዓት ቤት ስለሌለኝ እንጂ ቤት ስለሌለኝ እንጂ ቤት ቢኖር ስደት መልሼ። ምክንያቱም በትንሽ ገንዘብ መለወጥ ይችላል ማለት ነው። እና ውዶች ኃይለኛ ቁፋለ ያዘና እና ምን ልስራ ያላችሁ አልተጨናነቁ እና ደግሞ አሁን ሱቅ ላይ አሁን ሱቅ አሁን የተለያየ ነገር አለ ሱቅ አሁን ስታስቡ አንድ ጊዜ ማከፋፈያ ካፈለጋችሁ አይ ልፋት ወይም ደግሞ በቃ አላ ማድረግ ያለባችሁ ሀሪፍ ብር ካለ ማከፋፈያ ቁጭ ብላችሁ መቸርቸር የሚባል ነገር የለም ማከፋፈያ በቃ ውሃ፣ ለስላሳዎች ምናምን ትደብራላችሁ ትደብራላችሁ፣ ታከፋፍላላችሁ በየሱቁ። እናንተ ለራሱ መሄድ አይጠበቅባችሁ፣ እየመጡ ነው የሚረከቧችሁ፣ እየመጡ ማለት ነው። እና ብዙ ሱቅ ያሉበት አካባቢ ላይ መደብር ትከፍታላችሁ፣ እየመጡ ይረከቧችሁ። ማንኛውንም ነገር ማከፋፈል ታደርጋላችሁ፣ ነው የሚጠይቁ ማለት ነው። ምን ልስራ፣ ምን ላድርግ ቁጭታ ነጭ ምንም አይሰራም። ምክንያቱም የመዳን ቤትም ቁጭ አንልማ። እና ደግሞ በዛ ላይ በአገራችን ላይ ስንሰራ የእውነት የሀገራችን ሀገራችን እዚህ የምንሰራው ገንዘብ የእውነት ከባድ ነው ማለት ያኔ በረካ የለውም። ሀቂቀቱ እዛ ያለው ገንዘብ እዛ የምንሰራው ገንዘብ የእውነት በረካ ለራሱ አለው። ኢትዮጵያ ላይ ሲሰሩ ገንዘብ አለ ባለቃባ በረካ አለው። አንድ ሺህ ብር ዋጋ አላት። እዚህ ሀገር ሁነን አንድ ሺህ ብር ዋጋ አላት ከመስለኝ እና ወደ ውጪ ምንም አትጨናነቁ፣ ማለት ነው ምን ላደርግ ምን ልስራ፣ እንዲ ሊሆን በተለይ በተለይ ግቢ ያላቸው ሰዎች የእውነት የእውነት ናቸው ወ ምንም አትጨናነቁ። ቀለል ቀለል አድርጋችሁ ነው ማየት ያለባቸው። 13፣ 14፣ 15 ዓመት እየቆዩ ምን ላደርግ ምን ልስራ የሚለዋለው እንግዲህ አገርሽ ግቢ። በተለይ ሴት ልጅ ጊዜ የሚባል ነገር አለ። ሳትወጪ ሳታገቢ እድሜ ይሄዳል በቃ ገንዘብስ ለማን ነው የሚሆነው? ያውስ እንዴ ራሳችሁ አስቡ። ማለት ገንዘብ አይጠገምም። ስደት ላይ ስትሆኑ በወር ይሄን ያ ምንዛሬ ጨመረ፣ ወር በወር ይሄን ያክል ተከፈለኝ፣ በወር ይሄን ያክል ሆነ። ገንዘብ ይያልሽ ምንም አይሰራልሽ። ገንዘብ ገንዘብ ነው በቃ። ነገም ያ ዛሬ ገንዘብ አይጠገምም። ስለዚህ ውዶች ይሄ ወደ ሀገራችሁ ግቡ። ሀገሬ እንደዚህ ነው እያላችሁ ጊዜያችሁን አታቃጥሉ። እኔ የምናጓችሁ ነገር ማለት ነው፣ እህታችሁ ነኝ። እኔ እኔ ትንሽ ተሰራው ሀገሬ ነው ጋር ማለት ምክንያቱም፣ አይቼዋለሁ ማለት ነው። ምን እኔ ያንን ሁሉ ካርቶን አገር አስገብቼ ምን ሻጥኩት? ልክ እንደ ቦንዳ ማለት ነው። ግን አዎ ይሸጣል። ኦኬ ቦንዳ፣ ኢትዮጵያ ላይ ሀቂቀቶች ቦንዳ በነገራችን ላይ ኢትዮጵያ መሆናቸው አሁን እዚህ ሰው ካላቸው ያሁንት ነው ያላቸው። ሳዑዲ ላይ በተለይ ሳዑዲ ሳዑዲ ላይ ሰው ያላቸው ሰው ማለት ነው ሰው አስቀምጣችሁ እቤታችሁ ናችሁ፣ ቦንዳ ልብስ መስራት ትችላላችሁ። ስላየሁት ነው። ቦንዳ በጣም የሚያዋጣው ቦንዳ፣ በተለይ በተለይ በተለይ የሴቶች አባያ ቦንዳ ማለት ነው። የሴቶች አባያ የወንዶች ደግሞ ቱታ ነገር፣ የልጆች ልብስ፣ የልጆች ልብስ፣ የሴቶች ታይት፣ እንደዚህ ቀሚሶች ምናምን በጣም ነው የሚያስፈልጉት። የሴቶች ቱታ፣ በቃ ብቻ ሰው ይፈልጋል። በተለይ ሱሪ ለልጆቻቸው ለትምህርት ቤት ምናምን ለስፖርት በጣም ይፈልጉታል። የሚገርማቸው ነገር ማለት ስለ ያየሁትን ነገር ነው። ያኔ የተረዳሁት ነገር ነው ምነግራቸው እና ቢያንስ ጎንዳ በፊት ሀምሳ ሺ ስልሳ ሺ ነበረ። አንድ ጎንዳ ማለት ነው። አሁን ግን መቶ ምናምን ሺ ግን ቢሆንም አዋጣ፣ የእውነት ያዋጣ። አንዱን ከፍ አድርጋችሁ፣ አንዱን ዝቅ አርጋችሁ ነው። ምክንያቱም እዛ ውስጥ አዲስ ልብስ አለ፣ ጎንዳ ውስጥ እንዲሁ ደግሞ ዝም ብሎ እንዲሁ የሆነ አለ። ብዙ አይነት ልብስ ነው ያለው። ግን አንዱን በደህና ዋጋ፣ አንዱን ዝቅ ባለ ዋጋ ነው የምትሸጡትና ትርፍ ታገኙበታላችሁ። የእውነት ነው። ቦንዳ ተፈታ ከተባለ ሰው ለራሱ ሰው ጎንዳ ይለብሳል። ምክንያቱ አዲስ አብዛኛው አዲስ መግዛቱን መግዛት አቅቷችሁ አይደለም ጎንዳ ውስጥ ይገኛል። ሲቆር ይችላል ልብሳል የዚህ ሀገር የዚህ ልብስ ብዙ ኦሪጅናል ልብስ አለ። ብዙ ሳይጎዳ አንድ የሁለት የታይሶ ብሎ ወረቀቱ ሁሉ አለ። ጫማው የተለያየ እና እቺዬ አገራችሁ ደግሞ ወራ ያበዛው አብሽሩ ጀዛኩም አላ ኸይር። ውድ የሀገሬ ልጆች ሰብስክራይብ እያደረጋችሁ ቤቴን ተቀላቀሉ። በአክብሮት ማለት ነው። አከብራችኋለሁ፣ ወዳችኋለሁ፣ ትናፍቁኛላችሁ። አሰላሙ አለይኩም ወራሕመቱላህ ወበረካቱ።